ፌዴራል መንግስት የኢትዮጵያን የባህር በር የማግኘት መብት ለማስከበር የሚደረገው እንቅስቃሴ በተጀመረው ግለት እንዲቀጥል አቅጣጫ ማስቀመጡን አስታወቀ። ዓለም አቀፉ ማህበረሰብ ኢትዮጵያ በቀጠናው ሰላምና ደህንነትን ለማረጋገጥ የነበራትን ያላትን ከፍተኛ ሚና እንዲረዳ መንግስት ጥሪ አቅርበዋል። ይህ የፌዴራል መንግስት ውሳኔ የተገለጸው የብሔራዊ ደህንነት ምክር ቤት ዛሬ ረቡዕ ሚያዝያ 1 2017 ዓ.ም ያደረገውን ስብሰባ በተመለከተ በጠቅላይ ሚኒስትር ጽህፈት ቤት በወጣው መግለጫ ላይ ነው። ጠቅላይ ሚኒስትር አብይ አህመድና የጦር ኃይሎች ጠቅላይ ታማዦር ሾን ፊልድ ማርሻል ብርሃኑ ጁላን ጨምሮ የፌዴራል መንግስት ከፍተኛ ኃላፊዎች በተገኙበት የተካሄደው ስብሰባ ሀገራዊ፣ ቀጠናዊ፣ ዓለማዊና ሁኔታዎችን የተገመገሙበት እንደሆነ መግለጫው አስታውቋል። ምክር ቤቱ በስብሰባው ትኩረት የሚሹ ጉዳዮች በሚል ከጠቀሷቸው ጉዳዮች ውስጥ ፍላጎትን በኃይል የማስፈጸም መንገድን የተከተሉ አካላትን የተመለከተው አንዱ ነው። እነዚህ አካላት መልካቸው ይለያይ እንጂ በተለያዩ አካባቢዎችና በውጭ ይገኛሉ ያለው የምክር ቤቱ መግለጫ ሴራ፣ ወጥመድ፣ ዝርፊያ፣ እገታ፣ ጭካኔ፣ ህገወጥ ንግድና ፍላጎትን በኃይል ብቻ ማስፈጸም መለያቸው እንደሆነ ገልጿል። መግለጫው እነዚህ አካላት በሀገር ውስጥና በውጭ ከሚገኙ የኢትዮጵያ ጠላቶች ጋር እንደሚተባበሩ እንዲሁም የሐሰት ፕሮፓጋንዳውን የሚመሩ ክንፎች እንዳላቸውን በመጥቀስ ከሷል። ምክር ቤቱ በጥልቀት ተመልክቷቸዋል የተባለው ሌላኛው ጉዳይ ከአለም አቀፋዊና ቀጠና ሁነት ጋር የተያዘ ነው። የምክር ቤቱ መግለጫ ከዚህ ጋር የተያዙ ጉዳዮች ላይ ሊያሳድሩ የሚችሉትን ተጽዕኖ በዝርዝር ውይይት ማድረጉን ያስረዳል። በኢትዮጵያ ላይ ተጽዕኖ ሊያሳድሩ ይችላሉ ከተባሉ ጉዳዮች መካከል የአለም የኢኮኖሚ ሁኔታ፣ እየተከሰተ ያለው ውጥረት፣ የሽብር እንቅስቃሴዎች እንዲሁም እየታወኩ ያለው አለም አቀፍ የንግድ መስመሮች፣ እየፈረሱና እየተዳከሙ የሚገኙ ሀገሮች፣ እየተበራከቱ ያለው የሳይበር ጥቃቶች እየተነጣጠሉ ያሉ ነባር ዓለም አቀፋዊ ትብብሮች እንዲሁም እየተፈጠሩ ያሉ አዳዲስ ዓለም አቀፋዊ ጥምረቶችን የተመለከቱ ጉዳዮችም በዝርዝር ውይይት እንደተካሄደባቸው ተገልጿል። እየፈረሱና እየተዳከሙ የተባሉ ሀገራት የትኞቹ እንደሆነ ይህ መግለጫ ያለው የለም። በእነዚህ ጉዳዮች ላይ የተወያየው ምክር ቤቱ በተለያዩ ጉዳዮች ላይ አቅጣጫዎችን እንዳስቀመጠ መግለጫ ያስረዳል። ምክር ቤቱ አቅጣጫ ያስቀመጠበት አንድ ጉዳይ በትጥቅ ትግል ላይ የሚገኙ ቡድኖችን የሚመለከት ነው። በተለያዩ አካባቢዎች የሚገኙ ችግሮችን በሰላማዊ መንገድ በፖለቲካ ውይይት ለመፍታት የተጀመረው እንቅስቃሴ ፍሬ እያፈራ መሆኑን የጠቀሰው መግለጫው ባህላዊ መንገዶችን ጨምሮ ሁሉም አይነት ሰላማዊ መንገዶችን መጠቀም ይህንን ተግባር ይበልጥ ውጤታማ ለማድረግ እንደሚገባ ይገልጻል። ይሁን እንጂ የሰላም አማራጮችን ዘግተው ፍላጎታቸውን በኃይል ለማስፈጸም በሚንቀሳቀሱ ቡድኖች ላይ ሕግ ማስከበር ተግባርን አጠናክሮ መቀጠል እንደሚያስፈልግ ያስገነዝባል። ከኢትዮጵያ ጠላቶች ተልኮ የተቀበሉ በሀገር ውስጥ ከፍተኛ ችግር ለመፍጠር የሚሰሩ አካላት ፈጽመው እስኪጠፉ ድረስ ህግ ማስከበር የሰላም አማራጮቻችን ተግባራዊ እንደሚሆኑም ተገልጿል። የብሔራዊ ደህንነት ምክር ቤት መግለጫ የሀገሪቱን ዓለም አቀፋዊ ተሰሚነት የሚያሳድጉ የዲፕሎማሲ ውጤቶች እየጨመሩ መምጣታቸውን ይጠቅሳል። ይህንን ውጤት ያስገኙ ተግባራትን ይበልጥ በማስፋፋትና በማጠራከር የሀገሪቱን ብሔራዊ ጥቅም በዓለም አቀፍ ደረጃ ማስከበር ተገቢ እንደሆነም መግለጫው ያትታል። ምክር ቤቱ በዛሬው ስብሰባ ላይ ከዚህ በተያያዘ የተሰጠው የኢትዮጵያ የባህር በር የማግኘት ጥያቄ የተመለከተ ነው። ጠቅላይ ሚኒስትር አብይ አህመድ በተለይም በቀይ ባህር ላይ የባህር በር የማግኘት ጥያቄ የህልውና ጉዳይ መሆኑን ከገለጹበት በ2016 ዓ ም መጀመሪያ አንስቶ ይህ ጉዳይ በመንግስት ባለስልጣናትና መገናኛ ብዙሀን በኩል በተደጋጋሚ ሲነሳ ቆይተዋል። ጠቅላይ ሚኒስትሩ ባለፈው መጋቢት ወር ላይ በህዝብ ተወካዮች ምክር ቤት ተገኝተው ማብራሪያ በሰጡበት ወቅትም የባህር በር የማግኘት ጉዳይን አንስተው ነበር። ከዚህ ቀደም የኢትዮጵያ ቀይ ባህር ና የአባይ ወንዝ ውሃን በተመለከተ ያላትን አቋም በጎረቤት ሀገራት ዘንድ ግልጽ እንዳልነበሩ የተናገሩት አብይ አሁን ግን የባህር በር ጥያቄን ማንሳት ነውርነቱ አቁሟል ሲሉ ተደምጠዋል። የዓለም አቀፉ ማህበረሰብ አቋምም በዓለም ላይ ትልቅ አገር ሆኖ የባህር በር የሌለው የለም፣ ስለሆነም በሰጥቶ መቀበል መርህ ሊሆን ይገባል የሚል ነው ሲሉም ተደምጠው ነበር። የዛሬው የብሔራዊ ደህንነት ምክር ቤት መግለጫ መንግስት በተደጋጋሚ እያነሳ ያለው የባህር በር የማግኘት ጉዳይ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ መቀመጡን ያስታውቃል። የኢትዮጵያ የባህር በር የማግኘት መብት ለማስከበር ዲፕሎማሲያዊ፣ ህጋዊና ሰላማዊ መንገዶችን መሰረት አድርገው የተጀመረው ስራ በተጀመረው ግለት እንዲቀጥል የሚያስችል አቅጣጫ ተቀምጧል ሲሉ ውሳኔውን ገልጸዋል። ኢትዮጵያ በአሁናዊ የዓለም ፖለቲካዊና ኢኮኖሚያዊ ሁኔታዎች ውስጥ ፖሊሲ ነፃነቱን አስጠብቃ ጥቅሞቿን አስከብራ ተገቢ ሚናዋን እየተጫወተች መሆኗን የሚጠቅሰው መግለጫው ሀገሪቱ ዓለም አቀፋዊ ፈተናዎችን ሁሉ ተሻግራ ተገቢ ሉዓላዊ ደረጃዋን እንድትይዝ የሚያስችል ጥበባዊ አመራር ተጠናክሮ ይቀጥላል የሚል እምነቱን ገልጸዋል። የዓለም አቀፉ ማህበረሰብ ኢትዮጵያ ሰላምና ደህንነቱን በመረገጥ ረገድ በቀጠናው በአህጉሩና በዓለም አቀፍ ደረጃ የነበራትና ያላትን ከፍተኛ ሚና ተረድቶ የሚያደርገውን ድጋፍ አጠናክሮ እንዲቀጥልም ምክር ቤቱ ጥሪውን አቅርቧል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስራኤል በጋዛ የጣለችውን የእርዳታ እገዳ በመቃወም ግዛቲቱን የግድያ ሜዳ ሲሉ አውግዘዋል። በከበባ ውስጥ በምትገኘው ጋዛ እርዳታ ሙሉ በሙሉ በመቋረጡ አስፈሪ ደጃፎች እንደተከፈቱ አሳስበዋል። ይህ የጉተሬዝ አስተያየት ስድስት የተባበሩት መንግስታት ድርጅት ኤጀንሲዎች የምግብና ሌሎች መሰረታዊ አቅርቦት ለፍልስጤማውያን እንዲደርሱ የዓለም መሪዎች አፋጣኝ እርዳታ እንዲወስዱ ከጠየቁ በኋላ የእስራኤል የውጭ ጉዳይ ሚኒስትር በበኩሉ በጋዛ በቂ ምግብ እንዳለ በመግለጽ ዋና ጸሐፊውን የእስራኤልን ስም በማጥፋት ከሰዋቸዋል። እስራኤል በጋዛ ሰርጥ በኩል ምንም አይነት የእርዳታ አቅርቦት እንዳይገባ ከወር በላይ እገዳ ጥላለች። ይህ እገዳ የተጣለው የእስራኤልና ሐማስ የመጀመሪያ የተኩስ አቁም ምዕራፍ ካለቀ በኋላ ነው። እስራኤል የመጀመሪያውን የተኩስ አቁም እንዲራዘም ሐማስ እንዲቀበል ትፈልጋለች። ሐማስ በበኩል ሁሉም ታጋቾች እንዲለቀቁና የእስራኤል ጦር ከጋዛ ሙሉ በሙሉ እንዲወጣ የሚጠይቅ ሁለተኛ ምዕራፍ ተግባራዊ እንዲሆን ይፈልጋል። ይሁን እንጂ እስራኤል በአየርና በምድር ባደረሰችው ድጋሜ ጥቃት በሺዎች የሚቆጠሩ ፍልስጤማውያን መገደላቸውን በሐማስ የሚመራው የጋዛ ጤና ሚኒስቴር አስታውቀዋል ተናግሯል። ጎተሬዝ እስራኤል እንደያዘ አካል በዓለም አቀፍ ሕግ መሰረት ለሕዝቡ የምግብና ሕክምና አቅርቦቶች መድረሱን የማራገጥ ግዴታ እንዳለበት አጽንኦት ሰጥቷል። በእስራኤል በተጣለው እገዳ ምክንያት በጋዛ የሚገኙ በተባበሩት መንግስታት ድርጅት የሚደገፉ ዳቦ ቤቶች ሙሉ በሙሉ መዘጋታቸውን፣ በርካታ ገበያዎች ባዶ መሆናቸውን እንዲሁም ሆስፒታሎች አስፈላጊ መድኃኒቶች እያለቀባቸው መሆኑን የተባበሩት መንግስታት ድርጅት ገልጿል። ባለፉት 18 ወራት በጋዛ 18 ሺህ ህጻናት መገደላቸውን ዩኒሴፍ አስታውቀዋል። ከጋዛ ጤና ሚኒስቴር የተገኘው መረጃ እንደሚያመለክተው በእስራኤል ጥቃት ከሃምሳ ሺህ በላይ ፍልስጤማውያን ሲገደሉ ከእነዚህ ውስጥ አብዛኞቹ ሴቶችና ህጻናት ናቸው። በተለይም በተባበሩት መንግስታት ድርጅት እስራኤል በቀጣይነት ባለው ጥቃት ሁለት ሶስተኛ የሚሆነው የጋዛ ህንፃዎች ወድመዋል ብለዋል። በዚህ አስከፊ ሁኔታ ውስጥ ዓለም አቀፉ ማህበረሰብ የእርዳታ አቅርቦት እንዲቀጥልና የሰብአዊ ቀውስ እንዲቆም በአስቸኳይና በቁርጠኝነት እርምጃ እንደሚወስድ ጠይቀዋል። በዚህ አስከፊ ሁኔታ ዓለም አቀፉ ማህበረሰብ የእርዳታ አቅርቦት እንዲቀጥልና የሰብአዊ ቀውስ እንዲቆም በአስቸኳይና በቁርጠኝነት እርምጃ እንዲወሰድ ጠይቋል። የዩክሬን ኃይሎች ለሩሲያ ሲዋጉ የነበሩ ሁለት ቻይናውያን በዶኔቲክስ ግዛት ውስጥ በቁጥጥር ስር መዋላቸውን የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ተናገረም። ማክሰኞ ዕለት ባስተላለፉት መልእክት በሩሲያ ጦር ውስጥ የሚዋጉ ቻይናውያን ወታደሮች ሁለት ብቻ አይደሉም ብለዋል። የዩክሬን የውጭ ጉዳይ ሚኒስተር አንድሪ ሲብሃ እንዳሉት በዩክሬን ግዛት የሚዋጉ ቻይና የሚያኖ ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱ ናቸው ብለዋል። ኪየቭ በሚገኘው የቻይና ልውል ለማብራሪያ እንድትጠራ አሳውቀዋል። የዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ሰጣለች በማለት ወቀሳ ስታቀርብ ይህ መጀመሪያ ነው። ዩክሬን ያቀረበችው ወቀሳ ተከትለው እስካሁን ከሞስኮም ሆነ ከቤጂንግ ኦፊሻላዊ ምላሽ አልተሰጠም። ዘለንስኪ በኤክስ ገጻቸው በጻፉት መልእክት ቻይናዊ ወታደሮች በሀገሪቱ ምስራቅ ደኔትስ ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድ እና ሌሎች ግላዊ ማስረጃዎች ይዘው ነበር ብለዋል። ፕሬዝዳንቱ እንዳሉት የዩክሬን ወታደሮች ከስድስት ቻይናውያን ወታደሮች ጋር ከገጠሙ በኋላ ሁለቱን መማረክ ችለዋል ሲሉ ዘለንስኪ በለጠፉት ቪዲዮ ላይ ቻይናዊ ወታደሮች ከተባሉ ግለሰቦች መካከል አንዱ በማሪንዳን ቋንቋ በቅርቡ ስላደረገው ውጊያ ሲያወራ ይደመጣል። ያለን መረጃ እንደሚያሳየው በወረራው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደሉም ብለዋል ፕሬዝዳንቱም ሩሲያ ከቻይና ጋር ከሌሎች ሀገራት ጋር አውሮፓ ጋር እየተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳይ ነው ሲሉ ዘለንስኪ ያክለዋል። የዩክሬኑ ፕሬዚዳንት ዩናይትድ ስቴትስ፣ አውሮፓና ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገሎት ስር መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆነ ማስታወቀዋል። ማክሰኞ ለጋዜጠኞች መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስቴር ቃል አስከባይ ታሚ ብሩስ ሁኔታው የሚያሳስብ ነው ብለዋል። ቃል አቀባዮች ቻይና ሩሲያ በዩክሬን በምታደርገው ጦርነት ቀንደኛዋ ተዋናይ ናት ብለው ለጦርነት የሚያገለግለው የቴክኖሎጂ ምርቶችን ታቀርባለች ስሉ ወቅሰዋል። የፈረንሳዩ ሌሞንዶ ጋዜጣ በዚህ በፊት እንደዘገበው ዱቢን በተባለ ቻይና ውስጥ ብቻ በሚያገለግለው ማኅበራዊ ሚዲያ አማካኝነት ቢያንስ 40 ሰዎች ለሩሲያ ለመዋጋት መመዝገባቸውን አሳውቀው ነበር። የኬቭና የምዕራባውያን ሀገራት ባለሥልጣናት ሰሜን ኮሪያ ለሩሲያ ድጋፍ እንደሚሰጡ፣ በሺዎች የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያውያን በኩርስ ግዛት ድንበር ላይ ነበር ሲዋጉ የነበሩት፣ ቻይናውያኑ ግን የዩክሬንን ግዛት ለቀው ነው የተዋጉት ብለዋል። ባለፈው ጥር ዩክሬን ሁለት የሰሜን ኮሪያ ወታደሮችን በቁጥጥር ስር አውያለው ማለቷ ይታወሳል። ምንም እንኳ ቤጂንግና ሞስኮ በፖለቲካና በምጣኔ ሀብት ቅርርብ ያላቸው ወዳጅ ሀገራት ቢሆኑም ቻይና በሁለቱ ገለልተኛ እንደሆነችና ለሩሲያ ወታደራዊ መሳሪያ አለማቅረቧን ስታስተባብል ቆይታለች። የሩሲያው ፕሬዚዳንት ቪላዲሚር ፑቲን በ2022 ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጁት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነውን የዩክሬንን ግዛት ተቆጣጥራለች።